ለመኖር ምቹ በሆነችው ጽዱና ውብ ከተማችን አዲስ አበባ የሚካሄደውን ታላቅ ሩጫ የምትሳተፉ ከመላ ሀገራችን የመጣችሁ ተሳታፊዎች፣ ከመላ ዓለም የመጣችሁ ኢትዮጵያውያንና ትውልደ ኢትዮጵያውያን እንዲሁም የኢትዮጵያ ወዳጆች ከመቼውም ጊዜ በላቀ በደመቀችው ከተማችን ተመችቷችሁ ወዳችሁት እየተዝናናችሁ እንድታሳልፉ እየጋበዝን መልካም ምኞታችንን እንገልጻለን። ከዚሁ ጎን ለጎን ደግሞ በከተማችን የተሰሩ ሰፋፊ መሰረተ ልማቶችን እየጎበኛችሁ ለዓለም እንድታስተዋውቁ፣ የከተማችንን የዓለም አይን ማረፊያነት ለሕዝብ እንድታስተዋውቁ በዚሁ አጋጣሚ ጥሪ ማስተላለፍ እፈልጋለሁኝ። የከተማችን ነዋሪዎችም በተለመደው የእንግዳ ተቀባይነት ባህል ተሳታፊዎችን በየሚመጡበት መንገድ በማበረታታት ተጨማሪ ድምቀት እንድትሆኑ በዚሁ አጋጣሚ ጥሬን ማስተላለፍ እፈልጋለሁ። በመጨረሻም ዝግጅቱ አስተባባሪዎች የታላቋ ኢትዮጵያ ትልቁ ታላቁ አትሌት ኃይሌ ገብረስላሴ እያመሰገንን ከተማ አስተዳደራችን ወደፊትም እንዲህ ያለውን ትልልቅ የአትሌቲክስ የስፖርት ውድድሮችንና የታላቁ ሩጫን ጨምሮ ሌሎች የስፖርት ማዘውተሪያ ስፍራዎችንም በስፋት በመገንባት ላይ እንደመሆናችን መጠን የስፖርት ቱሪዝምን ለማበረታታት ከተማችን ከያዘችው በተለይ ከማይስ ቱሪዝም በተጨማሪ የስፖርት ቱሪዝምንም በዓለም ደረጃ ለማስተዋወቅና ከፍ ለማድረግ ለማላቅ የታላቁ ሩጫንና መሰል ዝግጅቶችን በትብብር አጠናክሮ እንደሚሰራ እያረጋገጥኩኝ በድጋሜ ወደ ከተማችሁ እንኳን በደህና መጣችሁ። መልካም ቆይታ እንዲሆንላችሁም በከተማ አስተዳደሩ ስም እመኛለሁ። እጅግ በጣም አመሰግናለሁ።